ምላሽ ለመስጠት አለው አልኩኝ። ጋዜጠኛ ወንድማችን እዝራጅጉ ነበረ። ሰላምታ ከተለዋወጥን በኋላ የደወለበት ምክንያት ገለጸልኝ። ባለፈው አርብ ሚያዝያ 23 ቀን 2007 ዓ ም ብርሃኑ ጌታነህ የተባለ ባለትዳርና የሁለት ልጆች አባት እንዲሁም ጓደኛው ያልቅበት በሊቢያ በግፍ ከተገደሉ 30 ሰማዕታት መካከል በጌታ ያመኑ አማኝ ወንድሞች መሆናቸውን ገለጸልኝ። በሰዓቱ ሁለት ነገር ተሰማኝ። በጌታ መሆናቸውን ሳስብ ተጽናናው። ምክንያቱም በምድር ላይ በምንኖረው ኑሮ አይነቱ ይለያይ እንጂ በሞት ከዚህ ምድር መሰናበት የሁሉም የአዳም ዘር ዕጣ ፈንታ ነውና። ነገር ግን በክርስቶስ አምኖ ከዚህ ምድር በሞት የሚለዩ መጽሐፍ ቅዱሳችን እንደሚነግረኝ አንደኛ ተሰሎንቄ 4 13 ነገር ግን ወንድሞች ሆይ ተስፋ እንደሌላችሁ እንደሌሎች ደግሞ እንዳታዝኑ፣ አንቀላፍቶ ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደ ሞተና እንደ ተነሳ ካመነን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። ይህንን ቃል ሳስብ ተጽናናው። ሁለተኛው ሐሳብ ግን አንድ ልጇን በሞት የተነጠቀችው ናት። ሁለተኛ ደግሞ ሁለት ልጆቿን ይዛ በሐዘን ያለችውን ሚስት አሰብኩ። ደግሞ ሐዘናቸው ጥልቅ እንደሆነ ገባኝ። በአንድ ወቅት ተላቅሰን የምንረሳው ጉዳይ አይደለምና የወንድማችን የእዝራን ሐሳብ ተቀብዬ በመጀመሪያ የሁለት ልጆቿን አባት ወደ አጣችው ወደ ወይዘሮ ብርቱካን ቤት ወደ አቧሬ ጉዞ የወንጌል ብርሃን ቤተ ክርስቲያን አባል የነበረው ወንድማችን ብርሃኑ የተለያዩ በግድግዳ ላይ የሚሰቀሉ እና በጠረጴዛ ላይ የሚቀመጡ ጥቅሶችን በመሸጥ ልጆቹን የሚያሳድግ መልካም አባት እንደነበር ይታወቃል። የዚህ ፕሮግራም ዋና ዓላማ ለተጎዱ ቤተሰቦቻቸው በመድረስ የባለቤቱንና የልጆቹን ነፍስ በጸሎትና በገንዘብ ለመታደግ ነው። በዚህ አጋጣሚ ለወንድማችን ሙልጌታ ግርማ ባለቤትና ልጆቹ እንደዚሁም ደግሞ ላያልቅበት እናት ወሰርቢ ሪል ስቴትና ወንድማችን ሙልጌታ ግርማ ከጎናቸው በመቆም አለን ስላሏቸው ጌታ ኢየሱስ ክርስቶስ ዘመናችሁን ይባርከው ማለት ወዳለሁ። ፕሮግራማችን እንድትከታተሉ እጋብዛለሁ። ተመልካቾቻችን እዚህ ወንድማችን ደግሞ እዝራ አለ። እዝራ ጌታ ይባርክ። በዚህ አቅጣጫ በጣም ብዙ እየሰራህ እንደሆነ ያለው የኛ ፕሬስ የሚለው ላይ ጋዜጣ ላይ በቅርቡ የእነሱን ታሪክ አውጥታ ነበረ እና በተለያዩ ሁኔታዎች ላይ የምትችለውን እያረክን ያለሁ እና እስቲ መጀመሪያ አንተ አንድ ነገር በለን ና ከእሷ ወደ እሷ ጥያቄ ይገባሉ ማለት ነው። ለምን እኔም እንደሱ ልጅ ያለኝ በለጥዳለኝ ና እኔ ብሆንስ ብዬ አሰብኩት። ምክንያቱም ማንኛውም ነገር ማሰብ አለብንና ዜናውን ኢሚዲየትሊ ነው በየፌስቡኮቹም ላይ እንዲወጣ ጋዜጣም ላይ እንዲወጣ። ለምን እንደኛ ሀገር ሰው መጀመሪያ ለማገዝ ማወቅ አለበት ጉዳዩ ማወቅ አለበት እና መቼ ነበር የሰማሽ ብርቱካን? አንቺ የባለቤት ሽን መሞት ስራ እንደነገረሽ እኔ ማዛ ሀያ ሁለት ቀን የሰማት ማለት ነው። መጀመሪያ ከዚህ ሲሄድ ብርሃኑ ድሬዳዋ ነው እንደሚሄድ ነው ነግሮኛ። ሄደ ድሬዳዋ ለሁለት ወር ስራ ልሰራ ነው ብሎ የሁለት ወር የቤት ክራ ከፍሎልኝ ሄደ ከዛ አይደውልምም፣ አይመጣም። ብንጠብቅ ብንጠብቅ፣ በቃ ብዙ ጊዜ ሆነ። ምን ያህል ጊዜ ሆነ? ሶስት ወር ሆነ። እንጠብቅ ወደ ሶስተኛ ወር ላይ ሱዳን እንደደረሰ ሌላ ልጅ ደውሎ ነገረን። ደና ነው አለ። እና ሱዳን ስለሄደ ነው አልቅበት የሚባለው ጎደኛ ነው፣ አልቅበት ጋር ሄደዋል እዛ ስለሆነ ነው። እና ሲስተካከል ደውላለሁ ብለዋል ይልና ይነግረናል። አይ በቃ እዛ ከሆነ ሰላም ነው ብለን እኛ በቃ ሊቢያ መግባት ስለማናቅ ታረጋግተን ቁጭ ብለን ነበር። እሺ፣ ከዛ አሙስ ጠዋት አክስቴ ትደውልና አልቅበት ሞተዋል፣ ነው ለቅሶ ሚሄድ አለችም። እንደ አልቅበት ሱዳን አይደለ እንደ ስላ ግን ሞተዋል፣ ሰዎች እያለቀሱ ነው። እናቷ ቤት አልቅበት እናት ቤት እየሄዱ እያለቀሱ ነው። አልቅበት ማለት ሱ ጓደኛ፣ ጥቁሩ ልጅ አልሄድኩኝ ምን ፈርቼ ማለት ነው። አንድ ላይ ስለነበሩ በጣም ደነገጥኩኝ። እና በቃ እሺ በሊቢያ ሞቱትን ሰምተሽ ነበር ያን ሰዓት? አዎ የጨርቆስ ልጆች ሞቱ። በጣም አልቅሰን ምናምን በቃ እንትን ብለን ነበረ። ግን ሊቢያ መሄዱን ሄዱን የምናውቀው ነው ስለ አላወቅሽ? አላወቅም፣ አልተጠራጠርኩኝም። ነው ከዛ ያው አልቅበት የሚባለው ሰው መሞቱ ሲሰማ እሱ ጋር መሄዱን ሰምቻለሁ። አልቅበት ጋር ደርሰዋል። ደውሎ ደህና ነኝ አልቅበት ጋር ነው ብለዋል አላለም በቃ ስለዚህ ሱዳን ረብሻም የለም ያው ጻቤ የለም በሚለው ምንም አሳብ አልነበረም። ከዛ በቃ ሙሉ ቀን ዋልኩኝ ሆነ እንደዚህ ሱዳን ያልቅበት ጋር ደርሰዋል ያለ ልጅ ጋር ደውዬ ሲናገረው አዎ እውነት ነው ያልቅበት እኮ ታረዱ ታረዱናት ሞቷል። እውነት ነው ተረጋግጠዋል። እንደሁም ከሱዳን ደውሎ የተረፈው ልጅ አሳውቀውና ላለ ከዛ በቃ እዚህ ቁጭ ብዬ ዋልኩኝ። የትም አልሄድኩም፣ ግራ ሲገባኝ ዋልኩኝ። ና ማታ ላይ ሰለሞን አከራይ ነው ሰላማት ነውና ጣሪቼ ኧረ በሳሌ እንዲያሉ እያወሩ ነው። እስቲ ና ና ኢንተርኔት ቤት ሄደን እንደሆነ እንደሆነ አላቅም። እየሳለቀ ሳይ ቆይ ተረጋጊ፣ የሚዲያ ወሬ ነው የምትስላመል እስቲ ቆይ ምናምን ብሎ አረጋጋኝና ተነስተን ኢንተርኔት ቤት ሄደን፣ እሺ ኢንተርኔት ቤት ፈልገን በቃ ለቤት ቪዲዮ ላይ መጀመሪያ የተመታ እንደሆነ ብራ ነው። በጣም ያሳዝናል እና በጣም በቃ እንጃ ራሴን መቆጣጠር አቃተኝ እዛ ና ራሴ ነው እጄ ያየሁት ቪዲዮ ፊት ለፊት ማለት ነው። ብሮን ማየሁት በቃ ከዛ አለቀስኩ። ብዙ መጥቶ አረጋግጦኝ ግን በቃ ምንም እኔ እንጃ በጣም ነው እ ተጎዳሁት ማለት ነው። በጣም አንደኛ ያላሰብኩት ነገር ነው ይሄ ነገር ይመስላል። ለብርሃኑ በደንብ እንደስት እግሪን የምንፈልገው በተለይ በመንፈስ ቅዱስ በጣም የበረታ እንደሆነ ይታወቃል የ ወንጌል ብርሃን ቤተክርስቲያን ማባለው ከዛም ውጭ ደግሞ የጥቅሶችን አሁን ግድግዳ ላይ የምናያቸው የሚሰቀሉ ጥቅሶች የመጽሐፍ ቅዱስ ጥቅሶችን በመሸጥ የተለያዩ ስራዎች በመስራት ኑሮውን ለማሸነፍ ቤተሰቡን ለመርዳት ልጆቹን ለማሳደግ እንደሚጥር ይታወቃልና እንደው ሲ ኑሮውን ለማሸነፍ ሲጥር የነበረበትን ሁኔታ፣ ከቤተ ክርስቲያን ጋርም በተያዘ መንፈሳዊ ህይወቱን እስቲ በደንብ አድርገሽ ብርሃኑን ገለጪው። በታች ደግሞ ለልጆቹ ያለውን ፍቅር በጣም ጥሩ ነው። ብራኑ ያው እንደ ማንኛውም ሰው አይደለም። ምን በሌለው ሰዋት ሰዓት እሱ ነው እንደ እናትም እንዳባትም ሆኖ ያሳደጋቸው። እኔ ለተወሰነ ጊዜ አረብ ሀገር እጂ ነበርና፣ ጥሩ ነው ለኑሮ በቃ እንደዚህ። አንደኛ ነገር መንፈሱ ወደ ሌላ ነገር የሚገፋፋ ሰው አይደለም። ለኑሮ ምጥር ሰው ነው እና ሆኖ ግን ስደትን በጣም ይፈራል። ብዙም ጊዜ ትኩረት የለውም ለመሰደድ። እኔ እንዳሰደድ አላውቅም። ባለውም ጊዜ ጥቅስ ሱ ስሰራ እኔ ምሻጣለሁኝ ባለን እንትን በዛ ነበር ስንተዳደር የነበረ ስደትን የሚጠላው አንቺ ሄደሽ ካየሽ በኋላ ነው የት ነበር አንቺ ሄድሽ አንዴ ኩዌት ሄድኩኝ ከወለዳችሁ በኋላ ኑሮን ለማሸነፍ ነበር ሄዳችሁ ሄድሽ እሺ ከዛ ኩዌት አልተመቸኝም በቃ በጣም ችግር ነበር እና ከኩዌት ደግሞ በኢትዮጵያ ኤምባሲ አማካኝነት ወደዚህ መጣኝ አንድ አመት እንደሰራን ከኩዌት ሀገር እሺ ምንም አልሰራውም ማለት ይቻላል በቃ በጣም ስቃይ ነበረ ከዛ ከኩዌት እንደመጣ ደግሞ ይሄ ወንዱ ልጅ ወልጄ የሁለት አመት እንደሆነ ሌላ ሀገር ኦማን ይባል ሀገር እና እግዚአብሔር ይመስገን ኦማን ምንም ችግር አልነበረም። ጥሩ ነው፣ ሰዎቹም ጥሩ ናቸው። ግን ብርሃኑ ደግሞ ነይና እዚሁ ሆነን ብዙም አልታየኝም የዛ ሀገር ስራና ልጆቹ ከሆነ እዚሁ ለሁለት ብንሰራ ይሻላል እና ታዩና ነ ስለን ትጭ መጣ ማጥችም ግን እሱ የመሄድ ሐሳብ የለው እኔ ሳስቡ ማለት ነው። አንድ ቀንም ሄዳሉ የምን ነገር የለም። ብዙ ልጆች መንገድ ላይ ይሞታሉ። ያ ያል በቴሌቪዥን ብዙ ነገር ና ሰው እንዴት እንደዚህ ሀገሩ ለመስራት እየቻለ ወደ ሌላ ሀገር ይመኛል የምሎ ነው እንጂ እንደዚህ ድፍሮ ወርቆ ይሄዳሉ። ይሄን አንድ ቀንም አስቡ ያላቀ ምን አልባት የኑሮው ሁኔታውን እንደዛ እንዲወስን ያደረገው ምንም ሊገባኝ አልቻለም። በቃ አንደኛ ነገር ስላላማከረኝ እኔ ከድሬዳዋ አይቀዥ ይመጣለሁ እዚህ እንሸጣለን ትርፋማ ያደርጋል ስላለኝ በቃ ግልጽ የሆነ ነገር አሁን ሲሄድ አካባቢ ያወራኝ ነገር አልነበረ። እንግዲህ ጥቅስ በመሸጥ በሚሰራበት ጊዜ ቀደም ሲል ካንቺን ጋር ባወራንበት ሰዓት በቀን ቢያንስ አነሰ ከተባለ ሀምሳ ብር ከፋለ ከተባለ መቶ ብር እንደዚህ የሚያገኝበት ጊዜ አለ። አልፎ አልፎም የማሻሻ ስራ የድላ ስራዎችንም ይሰራ እንደነበረ አውቃለው እና በተለይ እንዳልሽ ስደትን እንደማይፈልግ ያው ከአንቺም አይቶ ትንብሎ ነበረ። ግን ጥር 11 ነበር የሄደው ጥር 11 2007 ነበር የሄደው እና በነጋታው እሱ ለአንቺ ድሬዳዋ ብሎሽ ግን ደግሞ በሱዳን በኩል ና ያልቅበት ጋር ሲሄድ ያኔ የነበረች ስሜት ምን እንደሚመስል እስቲ በደንብ አድርገሽ አጫወች። አላወኩኝም፣ ያው ድሬዳዋ ማሄዱን እንጂ ማቋን የሱዳን ማሄዱን እኮ ከቆየ በኋላ ነው ያወቅኩት። አውቅም፣ ግን እርግጠኛ አልሆንኩም። እንግዲህ ከዛሬ ነገ ይደውላል በምለው፣ ግን ስልኩ አይሰራም። በቃ አልቅበት ጋር ሄደዋል። ስሉኝ እንዶ እንዴ ደፍሮዛ ይሄ ራል ርቆ ሄደ። ልጆቹን በጣም ደሞ ከኔ ይበልጥ እንደነገርኩሽ ለልጆቹ ነው ብዙ ፍቅር ያለው እና ልጆቹም ለሱ በጣም ከኔ ይልቅ እንደ እናት የሚቀርቡት እሱን ነው። በተለይ የሩስ በጣም ነው የምታቀርቡ። በቃ ያው ሴቶ አሁን ያው ይሄኛ ትንሽ ስላለኝ ብዙ እንትን የምትለው ለሱ ነው። እዚህ ስለሚያስናናቸው ብዙም ጊዜ ያው አብሬያቸው እንደነበርኩ ነግረሻለሁ እና ትኩረቱ ለልጆቹ እንጂ እንደዚህ ርቆ መሄድ ሀሳብ አልነበረውም። የእሱ አስተዳደግ ምን ይመስል ነበር? የልጅነቱ በልጅነቱ ሲያድግ በችግር ነው ያደገው። በችግር ነው ያደገ አጎቱ ጋር ነው ያደገ። እናቱ በልጅነቱ ነው የሞቱት። እሺ። ስለዚህ ልጆቹ የተሻለ ኑሮ እንዲኖሩ እኔ ያዩት ህይወት እኔ ልጆቼ እንዳያዩ መጣጣር አለብን፣ መስራት አለብን ይላል። ይሽ ምናልባት እንዲ ወደ ውጭ እንዲወጣ ያደረገው ነገር ይህም ሊሆን ይችላል። ያገኘውን ነገር ገዛ ውስቶላቸው ይመጣል። በቃ ለነገ የሚለ ተቀማጭ የሚያደርገው ነገር የለም። ብራኑ እውነት ለመናገር ያው ያለውን ነገር መግዛት ያልበትን ይገዛ ለልጆቹ የሚያስፈልጋቸው ነገር ያደርግላቸዋል። ሁን እንግዲህ አሁን በስተ መጨረሻ ግን ምንም ስላላማከረኝ ይሄ ነው ብዬ የምለው ነገር የለም። ድሬዳዋ እጄ እመጣለሁ ብሎኝ ነው የልጆቹን ስሜት እዚህ ጋር ለማውራት እንሞክር። እኔ አርብ ሚያዝያ 23 እዚህ መጥቼ ቃለ መጠይቅ ሳደርጋቸው እየሩስንም ቃለ መጠይቅ አድርጊያት ነበረ ያልሹ ዮናታን ገና አራት አመቱ ስለሆነ ብዙ እንትን አይልም፣ እና በተለይ ሊሄድ ሲል ብዙ ነገሮችን አውርቷቸው ነበረ። አንዳንድ ነገሮችን ምን ልግዛላችሁ ስቲ ሲሉት እሱ ነገር ብላኝ ነበርና፣ በተለይ አሁን እየሩስ በር ሲንኳኳ ብዙ ጊዜ አባቴ መጣ እያለች እንደምትወጣ እንደዚህ እሱን ላጫውታኝ ነበርና በተለይ ከጥር 11 ጀምሮ እስከ ተረዳችሁበት ባሉት ጊዜያቶች ውስጥ የነበ ልጆቹ ላይ በተለይ እሷ ላይ ይታየ ነበረው ስሜት ያንቺ እንደ እናት ግለጩ። አዎ በጣም በቃ በርበት እንኳ ቁጥር እሱ መጣ ብሯን መጣ እያሉ ነው ምሮጡት። በዛ ላይ ደግሞ ብዙም ነገር ሲሄድ አካባቢ ልክ ሲሄድ ከዚህ ሲወጣ መቶ መቶ ብር ሰጣቸው ሰጣቸውና አስናኛቸው ወስደሽ እና እመጣለሁ ብሎ ታና ኮንትራት ታክሲ ዞን እዚህ ጫፍ ድረስ ሸኝተ ነው እመጣለሁ፣ በቃ ምናምን ብሎ ነው ተነስቶ የሄደና ያው ልጆቹ በጣም ያው ለእሱ ስሜት ስላላቸው በጣም ነበር ሲያስቡ የነበረና፣ አውቃለች። አሁን ሴቷ ልጅ አውቃለች መሞቱን፣ ምናምን ተረድታለች በደንብ ይገባታል? ያው ይሄናል በቃ ሞት ምን እንደሆነ ባታቅሙ እንኳን ታውቃለች፣ ይገባታል በመጀመሪያው ሲሄድ ለእኔም ለእሱ ቲብ ሰጥቶ ነበር። ሄደ መለግዛላችሁ ሲል ከዛ ፓስቲ ስንለው አይ እኔ ልስጣቸው የምፈልጉትን ግዙ አለንና ከዛ ሰጠን። ግን አልመጣም እስካሁን፣ ግን አልመጣም እስካሁን የትምህርታቸውን ሁኔታ እንደ እናት አንቺ ይህን እንደሚማሩ ስለ ክፍል እንደሆኑ በደንብ አድርገሽ ትገለጭልን። የሩስ ስምንት ዓመቷ ነው የምትማርበት ትምህርት ቤትም የትምህርት ቤቷ የትምህርቷንም ሁኔታ አብረሽ እንግዲህ ሳያት ቃለ መጠይቅም ሳደርጋት እኔ በጣም መናገር የምትችል ልጅ ነች፣ ጎበዝ ልጅ ነች እና ወደ በኋላም አካባቢ ነሱ ማግኘታችን አይቀርም። ግን አንቺ እንደ እናት እስቲ መጀመሪያ የምትናያ ልጅ ገለጫት። እንዲሁም የሩስ ጎበዝ ናት ትምህርቷ ላይም ትኩረት ታደርጋለች። እንደውም ቅሪ እንኳን በምትባልበት ሆዷን ወይ እንዲህ የሆነ ራሷን አሟት የነስራታት ትንሽ ስለሚነስራት አንዳንዴ የራሷን አሟት ቅሪ እንኳን በመላት ጊዜ የመቅረት አትፈልግም፣ አልቅሳ ነው የምትሄደው። እና ለትምህርቷ ጎበዝ ነች። ጥሩ ነው እዩ ጎበዝ ናት። በቃ በአጠቃላይ ይሆንም እንደዛው ትምህርታቸው ላይ እንግዲህ፣ የወደፊቱን እግዚአብሔር ያውቃል። እስካሁን ድረስ ጥሩ ነው የታይደ ያለው የሚማሩ ኢትዮጵያ አንድነት ነው። እሱ መንፈሳዊ ህይወት ላይ እንዴት ነበረ? ብርሃኑ ቸርች ይሄዳል። የት ነበር ቸርች የሚሄደው? ቸርች ብርሃኑ ወንጌል ነው የሚሄደው፣ ይዘርብል። እሺ አንቺ ትሄጃለሽ ከእሱ ጋር? አይ እኔ አልሄድም። ሄደሽ አታውቂም? አዎ፣ ብዙም ጊዜ አልሄድም እኔ እም ብርሃኑ ነው የሚሄደው። ሲያደምቶቹ ነው ብሎ ይሄዳል። ተቃውሞም የለኝም በመሄዱ ደስተኛ ነኝ። ምክንያቱም ወደ ሌላ ወደ ሌላ መንገድ ሄደ ወይም መጠጣት አለ ምናልባት ብዙ አይነት ነገሮች ስላሉ ደስተኛ ነኝ እኔ በእሱ ህይወት ማለት ነው። አሁን በኔ በሃይማኖት በኩል ቅሬታ የለኝም። ምን ደስ አለ። ልጆቹን ይዟቸው ይሄድ ነበር እሱ? አዎ፣ እነሱ እንዲሁም ሰንደይ ስኩል ውስጥ በሰንበት ትምህርትም እዛ በደንብ ቸርች በደንብ ይከታተላሉ። ቸርች እሱ ይዩት ከታተላለች ይሆንም ከሆነ ነው አያውቅም። ያው ዝም ብሎ አንዳንዴ ቻርች ይወስደዋል እንጂ ትምህርት የሆናታን አይሄድም። ቃል ያስተምራታል እሱ እንግዲህ ጥቅሶችን ስለሚሸጥ በጣም አሁን እዚህም ቤቶች ውስጥ አሁን ሁሉ በርሶ ሆነ ቤት ላይ ጥቅሶች አራት መልካም መረኛ ነኝ ለሚ ጥቅሶች አለ እና እሱን ያስተምራታል እሱ። አስደነች በቃል ይወጣዋል። ያው ልጅም ስለሆነች ብዙም ምናል ትኩረትም ባይኖራት ያው ታነባለች። አንዳንዴም ያነብላታል። ብራ ነው ቻርችም ወስዳታል ትምህርት ቤትም ትሄዳለች። እንግዲህ ስለ አያልቅበትም ቀደም ሲል አነሰች ነበረ። ወደ በኋላ አካባቢ እዛ መሄዳችን አይቀርም አያልቅበት ከአራት ከአምስት አመት ቀደም ብሎ ሱዳን ሄደ። የብርሃኑ ጓደኛ እንደሆነ ይታወቃል። ለሰላሳ አመቱ ወጣት ነው አላገባም። እናቶ ወይዘሮ አለሚቱ ይባላሉና በተለይ ከእሱም ጋር የነበራቸው ቁርኝት፣ አንቺ መጀመሪያ አያልቅበት ሞተ ስትባይ አብረው ስለነበሩ በመጠኑ ደንገጠብለሽ እንደነበረ ቀደም ሲል ነግረሽን ነበረና አብረሹም ደግሞ እዚህም እየመጣ አብረው የተለያዩ ስራዎች እንደሚሰሩ ከመሄዱ በፊት የሚታወቃልና፣ እኔ አልቅበት መሞቱ በሰማሁ በጣም ነው በሰማው ጊዜ በጣም ነው ያሰብኩት፣ በጣም ነው ያለቀስኩት። በቃ ወጥቼ መሄድ እራሱ አልቻልኩም። ከዚህ ቤት ሙሉ ቀን በቃ እኔድ ስትለኛ ክስቴ መሄድ ስላልቻልኩ ቁጭ ብዬ እዚሁ አልኩ። አልቅበት ማለት ጥሩ ልጅ ነው፣ በቃ ክርስታን ነው። ቻርጅ ይከታተላል። ከብርሃኑ ጋር ብዙም ጊዜ አይለያዩም፣ እዚህም ባለ ሰዓት ማለት ነው። እና ከኛ ቤትም አይጠፋም ቤተሰብ ነው። እና በጣም ጥሩ ሰው ነው፣ የሚያስብ ሰው፣ አስተዋይ እና መልካም የሆነ ልጅ ነው። በጣም እንግዲህ አሁን ስለ ብርሃኑ ከአስራ ሁለት አመት አስቀድሞ ነው የተዋወቃችሁት፣ የተማማሩት፣ አንድ ትምህርት ቤት እንደነበርም ነግረሽኛል፣ ንጋት ኮከብ ትምህርት ቤት። እንግዲህ አሁን ቀላል ሀዘን አደለም፣ ባለቤትን ማጣት፣ የልጆች አባትን ማጣት ቀላል አደለም። እንደው መለስ ብለሽ ስታስቢ አሁን ምንድን ነው አሁን ውስጥ ሻሉት ነገሮች? አሁን ሰሙ ሰውም እየመጣ እያጽናናሽ ነው ያለው እና አስራ ሁለት ዓመት የምታውቂው ባለቤትሽ ነው እና እስቲ ነው በጣም ነው ያዘንኩት። መመለስ የማይችል ነገር ነው ግን ምን ታደርገዋለ በጣም ነው ውስጣችን ተጎዳ። ሁላችንም በብርሃኑ መሞት ብቻም ሳይሆን በሌሎችም ኢትዮጵያዊ በሆኑት በጣም ነው ያዘን ነው በጣም ነው ያለቀስ ነው። ይበልጥ ደግሞ አሁን እሱ ከጎን የሆነው የጎደለ የሚሞላ እሱ ነበረና ብቸኝነት ምናል በጣም እንደሚከብድ ነው። ሁለት ልጅ ይዞ ደግሞ መኖር ከባድ ነው። በጣም የቤት ክራ አለ፣ መግቢያ አለ፣ ብዙ አይነት ችግሮች አሉ በየስርቸው ማለት ነው። ስለዚህ ከባድ ነው። ያንን ሁሉ እንግዲህ እግዚአብሔር አምላክ ያውቃል። የኢትዮጵያ መስብስ እስካሁን እያገዙኝ ነው፣ ከተሰማ በኋላ ማለት ነው። ሁሉም እያገዙኝ እየረዳኝ ነው፣ በስልክም በአካልም እየመጡ ምን አረጋው ይባላለሁ። የነብርሃኑ አከራይ ነኝ። እስቲ እንደው የልጆችን ስሜት አንተ ደግሞ ለማጽን ከጎን ለመሆን የምታደረገው ጥረት ከተሰማ በኋላ ምንድን ነው? አዎ እኔ በጣም ምንድን ነው ልጆች መቼ አንድ ልጅ አለችኝ፣ የስምንት ወር ልጅ አለችኝ። እና ስለ ልጆች ቤተሰብም ስላሳደጉ ትናንሹ ልጆች ስለነበሩ እናት አባት የለንም በዛ ነገር አውቀዋለሁ፣ ምን ያህል እንትን እንደሚል ልጆቹ። በኢየሩሳልም በጣም ያላት ነገር ምንድን ነው ፍቅር አላት አባቷ፣ ያም ትንሽም ቢሆንም የሆናታን የበለጠ ግን ልጆቹ ይወዱታል። እውነቴ ነው። ሲወጣ ሲገባ አሁን ከሄደበት ጀምሮ እኔ ወደዚህ መሄዱን አላወቅኩም። እኔ ወደ ሊቢያ አላለኝም። ያለኝ ወደ ድሬዳዋ ምናምን ነው ለንግድ ነው ያለኝ። የሁለት ወር የቤት ክራይ ከፈለኝ ሄደ። ልጆቹም ብዙ ምንትን አላላቸውም። ያው እሷ ብርቱካን እንደተናገረችው እኔ በቃ ልክ በር በተንኳኳ ቁጥር ብዙ ጊዜ እኔ ስመጣ በር ነው እያንኳኳ ምገባው ና ቁልፍ ስላለያ ሮጠው ነው ብርሃኑ መጣ እያሉ ነው ሚንት የሚሉት እና በጣም እውነቴ ነው፣ ውስጤ የሚሰማኝ ነገር ምንድን ነው። አጎቴ ይሉኛል በቃ አሁን ልጅቷ እንደው ምንድን ነው ሙሉን ስታይ በቃ ልክ እሱን ብታጠው እንኳን ከእኔ ስር ጥምጥም ምትላለች። እና እሱ ይመጣል፣ ምንም አይሆንም፣ እንዲህ ቆየ ምናምን ይላሉ። እና ሁለት ወር ሙሉ ሲቆይባቸው እያለ እያለ ወደ ሶስት ወር ሆነ። ጥር ሀያ አንድ ነው የወጣው። እና ይህ ነገር እንዴት ነው አልኳት፣ አማከርኳት። ወዴት ነው የሄደው? ምንድም ድምፁም የለም፣ ስልኩም ዝግ ነው። የምታቂው ነገር አለ ወይ ቢዬ ባለቤቷን አናገር። ልጆቹ በጭንቀት እውነቴ ነው በጣም ነው የሚሰማቸው። ከቀን ወደ ቀን እየቀነሱ ነው ይሄዱት ይሏቸው። ከቀን ወደ ቀን ምግብ አይበሉ ናፍቆታቸው የአባታቸው ናፍቆት፣ በጣም በጣም በጣም ነው የሚወዱት። እና ይሄን ነው ማቀውና ባለው አቅሜ ከጎኗ ሞኜ እንትን ብያታለሁ። ክብሩን እግዚአብሔር ይውሰደው። የእሱ ጓደኛ ቅብት መሞቱን በሰማች ጊዜ ባለቤቱ በጣም እንደደነገጠች እና ከዛ በኋላ ሄደን ኢንተርኔት ቤት እንዲህ ብላ ያለቻ። አንተን ነበር ምን ነበር ምን ይመስል ነበር ስሜቱ? ያንን ስትነግር ምንድን የተሰማ? ከዛ በኋላ እዛ ሄዳችሁ ስታዩት ደግሞ የተፈጠረው የሆነ ነገር ምንድን ነበር? አዎ እሷ መታ ያው ቤት ነበር አጋጣሚ። ከስራ እንትን ብዬ ወደ ምሽት አስራ ሁለት ሰዓት ተኩል አንድ ሰዓት ይሆናል በግምት ባለቤቴ ብርሃኑ አርፈዋል ብላ ሳሎን ቤት ድረስ ገብታ ወደቀችና፣ ያለችው ያለችውን ነገር እንትናለች እና እንዴት እኔ አላወቅኩም አላመንኩም። በጣም አልገመትኩም ወደዚህ ይሄዳል፣ እንደዚሁ ነገር ውስጥ ይገባል ብዬ ምንትን አላልኩም፣ ግን እውነቴን ነው። ከዛ በፊት ግን ልጅቷ የምትለይ ነገር በዚ አጋጣሚ ውስጤ ስለመጣ ለመናገር፣ እየሩስ ምንትን ነበረ ቲቪ ላይ ስታይ የአይሲሶች የተገደሉትን ሰላሳ ኢትዮጵያኖችን ስታቀርብ ሲቀርብ ትንትን ነበረ፣ ጣቷን ጠቁም እዚህ ውስጥ አባቴ አለ ትን ነበረ ትንሿ ትን ነበረ አይታወለች ማለት ነው። አትየዋት ይው ግን እኔ ግን በጣም እንበዋ መቆጣጠር በቃ እስከሚያቅታት ድረስ እና እኛ ምን እናለክሳለን እዚህ ውስጥ የለም። እንዴት ነው አንቺ የምታስቢ? እንደውም ምንም ነገር እንትን አላሉ። እዚህ ውስጥ ምንም ነገር ያንቺ አባትም የለም እላት ነበረ። ግን ምን እንደሆነ አላውቅም። ብቻ ስንልክ ትቀመጥና ወደ ቲቪው ትንያል። እዚህ ውስጥ ይኖራል አባቴ ትላለች። በቃ ውስጤ እኔ ብቻ ፈራው ምናምን የሚል ነገር አላት። እና ታለክሳለች ባለቤቴም እዛው እንትን እያለች ነው አብራን እንትምትለው ታይ ወደዚያ ሄድም እሱ ያለን ድሬዳዋ ነው ለንግድ ነው ያለን እያልኩ ነበረ እንትምለው እና ሊስቶ ያለችው ነገር ሲሆን እጅግ ነው በጣም ነው የገረመኝ። ያው አለ መስማት ነው። እሷ ግን ቀድማ የሆነ ነገር ታውቋታል ማለት ነው። እና ኢንተርኔት ቤት ሄዳችሁ፣ አዎ፣ ማታ መጣች። አብራን ማየት አለብኝ አልኳት። ኢንተርኔት ቤት ከፈት ስናይ የመጀመሪያ ፊት ለፊት የተንበረከከው ጥቁር ከለበሱት የመጀመሪያ የተንበረከከው እሱ ነው። በጣም ነው የደነገጥኩት። ልቆጣጠር የማልችለው ነገር ነው። ብርሃኑ ትናንት ታይቶ ዛሬ ይጠፋል የሚል ግምት እኔ የለኝም። ለምን እንደዚህ አይነት ነገርም ደግሞ ይደፍራል፣ ወደዚህ ቦታ ይሄዳል የሚል ነገር የለኝም። ለደቂቃ እንኳን ቆይቶ ሲመጣ ምን ያህል ነው ልጆቹ እንትን የሚለው እንዴት ጨክኖ ይሄድ። በጣም በጣም ነው እውነቴ ነው። ካቅሜ በላይ ነው የሆነብኝ። ዛሬ እግዚአብሔር እውነቴ አጽናንቶኝ ነው። እዚህ ጋር ተቀምጠን ስንነ ሀገር እንጂ ውስጣችን ምን ያህል ነው። እዝራ ሲጠይቀን የነበረው ነገሮች ሁሉ በጣም ከባድ ነበረው። እንግዲህ ብርቱካን፣ ጌታ ኢየሱስ ክርስቶስ በቀረው ዘመን እሽ ከአንቺ ጋር ይሁን፣ መልካምነቱን ይግለጥልሽ፣ እጁን ያሳይሽ እንላለን። እንግዲህ የተለያዩ ሰዎች ጋር ደግሞ ልጆችን ማሳደግ የምትችይበትን ያለን አቅም ፍቅራችንን ለመግለጽ ደውዬ ነበረ እና ለዛ ደግሞ አፋጣኝ ምላሽ የሰጡኝ ሰዎች አሉ። ዝራ ልካንተ በተለያየ መንገድ ሄደህ ደግሞ እንድትረዳን እንዲያግዟት እንዳደረግከ ሁሉ ማለት ነውና ጌታ ዘመናቸውን ይባርክ ማለት ወዳለሁ በጣም እግዚአብሔር ያክብርልኝ። አፋጣኝ ምላሽ ሰዎች ወሰርቢ የሪል ስቴት ባለቤት አቶ ጣዕመና እንደዚሁም ደግሞ አቶ ፍርዳ ወቅ በጋራ በመሆን ብዙ ብር ሆኖ አይደለም፣ ግን ፍቅራችንን ደግሞ በቀረውም ጊዜ ደግሞ አብረናቸው በብዙ ልናሳልፍ ቃል እንገባለን፣ ይህን ንገሪልም ብለው ለብርቱካን 50 ሺህ ብር ልከዋል። እንደገና ደግሞ ወንድማችን ሙሉጌታ ደግሞ ዱባይ ነው የሚገኘው። እሱም ደግሞ በአፋጣኝ ነው እንደዚሁ መልስ የሰጠውና ለእህታችን ብርቱካን አስር ሺ ብር ልከዋል። ስለዚህ በጣም ደስ የሚል ነገር ነው ያደረጉት። እንዲሁም ደግሞ ለአያልቅበት እናት ለወይዘሮ አለሚቶ ወሰርቢ ሪልስቴት ሀያ አምስት ሺ ብር ልኳል። ለሳቸውም እንደገና ደግሞ ወንድማችን ሙሉጌታ ግርማም ደግሞ አስር ሺ ብር ልኳል ማለት ነው። በጠቅላላ ስማቸው ደግሞ ሌላ እንዳይገለጥ የፈለጉ ሶስት ሺ ብር የሰጡ ሰዎች አሉ ወደ 98 ሺህ አካባቢ የሚሆን ይመስለኛል ካልተሳሳትኩ ማለት ነውእና ይሄንን ልከውልሻል። አይዞሽ በርቺ እግዚአብሔር ካንቺ ጋር ነው። በቀረው ዘመን ደግሞ አብረንሽ ከጎን እንሆናለን፣ እናገኝሻለን ብለዋል። እግዚአብሔር ዘርማንዘራችሁን ይባርክ፣ ዘመናችሁን ይባርክ። ይህን ፕሮግራም የምትከታተሉ ሰዎች ሌሎቻችሁም ደግሞ ከታች በምንጽፈው የባንክ አካውንት እንደዚሁም ደግሞ ስልክ ቁጥር እየደወላችሁ እንድታጽናኗት እንድትጸልዩላት እንድታበረቷትና አቅማችሁ የፈቀደውን ሁሉ እንድታደርጉ በጌታ ፍቅር ጥሪ ያስተላልፋለሁ። ይሄ አምሳ ሺ ብር ቼክ ነው ሄደሽ ታወጫዋለሽ ይህ ደግሞ ሙሉ ጌታዬ የሰጠሽ አስር ሺ ብር ነው ጌታዬ ይባርክሽ በርቺ የምትዩ ነገር ካለ ሌላ እግዚአብሔር እስጥልኝ ስትልኝ የኢትዮጵያ ህዝብ በሙሉ ከኔ ጋር ስለ ቆመኝ ባለቤት ያልሞትም እንዳለ ነው የምቆጥሮ ሁሉም ተሳትፎ ከኔጋ ከትልቅ እስከ ትንሽ ከሀገር ውስጥም ከሀገር ውጭም ሁሉም ከኔጋ ሆነ ልጆችን ስላጽናኑልኝ እኔንም ስላጽናኑ እግዚአብሔር አምላክ ያስቧቸው እግዚአብሔር ስጥልኝ ከልብ በጣም ነው ማመሰግናቸው

ቆይታችሁን ከኛ ጋር ስላደረጋችሁ በጌታ በኢየሱስ ክርስቶስ ስም ተባረኩ ማለት ፈልጋለሁኝ። እንግዲህ ይህንን ፕሮግራም ስናዘጋጅ ይህንን ፕሮግራምም እንዳዘጋጅ ያገዘኝ ነው ወንድሜ ንዝራን ጌታ ኢየሱስ ክርስቶስ ይባርክ ማለት ፈልጋለሁ። በተለያየ አቅጣጫ ከጎናቸው በመቆም የሚችለውን ሁሉ እያደረገ ይገኛልና በገንዘባችሁ፣ በሙያችሁ ባላችሁ ነገር ከጎናችሁ ብትቆሙ መልካም ኖላለሁ። እንግዲህ ሁላችንም ለራሳችን ሆነ እንዳናል ለሌሎች በመቆረስ ደግሞ እግዚአብሔርን ደስ ማሰኘት የምንችልበት አቅም እግዚአብሔር እንዲሰጠን ጸል ያለውን። ከክርስቶስ ፍቅር ማን ይለየኛል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ሮሜ 835 በወንድማችን ብርሃኑ ፎቶግራፍ ላይ በበር ላይ በተሰቀለው ባነር ላይ የተጻፈ ጥቅስ ነው። መልካም ቆይታ። ሳምንት እንገናኝ። ምን ተሶነት ፈርኒቸር በአዳማ መናኸሪያ አጠገብ ኤልሞ ቂልጡ ሕንፃ ስር የሚያገኙት። ምን ተሶነት ፈርኒቸር፣ ፈርኒቸር ቤታችን በአዳዲስ ዘመናዊ ጥራትና ደረጃቸውን በጠበቁ እቃዎች ይጠብቆታል። ምን ተሶነት ፈርኒቸር። ምን አዳማ ብቻ አዲስ አበባም ከፍተናል። ቃሊቲ ሸገር ሕንፃ ሁለተኛ ፎቅ ያገኙናል። በመንግስት የመሸለማችን ሚስጥር ምን እንደሆነ ያውቃሉ? ሥራዎቻችን ምስክሮቻችን ሆነው ስለቀረቡ ነው። በምን ተስኖት ፈርኒቸር ቤቴን ብቻ ሳይሆን ቢሮዬንም አሳምረዋለሁ። መልካም ዘይደዋል። እርሶም በምን ተስኖት ፈርኒቸር ቤትዎንና ቢሮውን ያሳምሩ፣ ይምጡ፣ አመስግነውን እንዲወጡ። ምን ተስኖት ፈርኒቸር። ሰለሞን ዘውዱ ከስተምስ ክሊሪንግ ኤንድ ፍሬት ፎርዋርዲንግ ኤጀንት የምንሰጣቸው አገልግሎት የትራንዚት ኤምፖርት፣ ኤክስፖርት፣ ከጅቡቲ አዲስ አበባ የትራንስፖርት አገልግሎት፣ የመኪና ክራይና ሽያጭ፣ የማማከር አገልግሎት። ልዩ የሚያደርገን በጉምሩክ ዕቃ አወጣጥ ሥነ ሥርዓት በቅልጥፍናና በታማኝነት መሥራታችን፣ ጅቡቲ ላይ የራሳችን ዕቃ ማቆያ መኖሩ፣ እንዲሁም በራሳችን ሪሞት ዲቲ አይመጠቀማችንና በተቀላጠፈ ሁኔታ ዕቃ ማንሳት መቻላችን ነው። ዶክሜንቶችን በተቀላጠፈና በአስተማማኝ ሁኔታ ጅቡቲ ላለው ቢሮችን እንዲደርስ ለዴቼን ለማስረከባችን ነው። ቢሮችን ሲመጡ ሳይዘገዩ ይወጣሉ። በቂ የመኪና ማቆያም አለ። አድራሻችን ጎተራ ማሳለጫው እንደተሻገሩ ወደ ሳሪስ በሚወስደው መንገድ ላይ አቦኝ ሕንፃ በስተጀርባ ላይ ያገኙል። ትንሽ የምክር ጊዜ ከብዙ ጣውር ታድና።